አሜቤች ሴት ስንት ነው ዕድሜያ? ቢሆን የኔ ዕድሜ ነው የምትሆነው። መቼስ እርግጠኛ እኮ እኔን እኔ ይዘላል እሷ ግን እዛ ልዩነት። ትግረኛ ሙዚቃ ከፍቼ ማታ ስጨፍር ችግር ተፈጥሮ ነበር። ምን ሆናችሁ ነው? ችግር ነበር፣ ችግር ነበር። ፉን ፉን አላችሁ። አሁን እኮ ማታ ምን ሳደርግ ነበረ? ፎይ ፎይ፣ ብልጭ እያልኩ እያልኩላችሁ ነበር። ዋስ ጎል ነው

ጋይስ ታውቁታላችሁ፣ ግን ለኤርትራ እና ለኢትዮጵያ የተዘፈነ ነው። ኮከብ ሰማይ ማለት በትግራይ መሀል ድንበር ያሉ ምንድን ነው የሚባሉት? እና እያየውሽ ከዛ ምናምን ትርጉሙ እንደዛ ነው። ኦኬ፣ የፍቅር ዘፈን ነው። እያየውሽ የራቅሽ ምናምን ምናምን ነገር የኔ ፍቅር ምናምን ነው የሚለው እና ችግር አለባችሁ። አር ዩ ሀቭ ፕሮብሌም? ፕሮብ ፕሮብሌም ሶንግ

እናንተ ናችሁ ቴሌግራም ሲሏችሁ። እሺ ሴቶች መቼ ሴተኛ ሴቶች ዋጋ የላችሁ። እንመክራለን እንመክራለን፣ ተመልሳችሁ እዛው ናችሁ። እንመክራለን እንመክራለን፣ ተመልሳችሁ መሟችሁን እየከፈታችሁ እየሰጣችሁ፣ ደም እንባ አለቅሳላችሁ። ማንም ሰው መጥቶ ቴሌግራም ኑ፣ ቴሌግራም ላይ እናውራ ሲላችሁ ኖ በሉ፣ ጋድ ዴሚት ኖ በሏቸው፣ እምብያው በሏቸው የበላችሁ ቴሌግራም ይሏችኋል ሄዳችሁ ቴሌግራም ላይ ስራ አለ ብለሽ ጥልቅ ስትይ ስራ ለራሱ የሌለው መፍጠሪያ ያልቻለ ኢትዮጵያ ላንቺ ስራ ሊፈጥርልሽ ነው ከዛ በኋላ ሀይ የኔ ቆንጆ ፕሮፋይል ሲያምር ምናምን ይልሻል ከዛ እሙሙሽን አምጭልሻል እሙሙሽን ትገልጫለሽ መቼ ሲሄድ ሚጥሚጣና ይሄን በርበሬ እየበላችሁ ከዛ ሙቀት ጋር አላስችል ብሏችኋል ኢትዮጵያ ሴቶች እና ወንዶች ችግር አለባችሁ እና ትግስቱን ይስጣችሁ እ መቶ ሀያ ሚሊዮን አስገባችሁ እንግዲህ ስንት ልታስገቡ ነው ደግሞ ሀምሳ ዓመት ባልሞላበት ጊዜ እኮ የህዝብ ቁጥራችን እኮ በጣም ነው እየፈጠን የጨመረ። ከዛ እየየ በቃ ከሰተሽ ምን አስለቀሰሽ? ለምን ታቶ አድርጎት ሰውነቱ ላይ ተለጥፎ ታይዞሩ ምን አገባሽ? ማንም አዩት አዩትና ንድ የተለየ ነገር አይደለም። አስወር እንትን ግን እዚህ ቴሌግራም እያሉ ግን

ይኸውላችሁ ይሄ አላልኳቸው። እኔ እግዚአብሔርን ልንገራችሁ፣ ቆይ ይሄ ሰው ቂጤን ካየ በጣም ይናደዳል። ደግሞ ቆይቶ የሚደርሰው ነገር ሲል ቂጥ መሆኑ አለመሆኑ፣ ጋይስ ላሳያችሁ፣ ላሳያችሁ። ኦኬ፣ ምን ነበረ፣ ምን ነበረ? ቅድስት ወደ ትምህርት ቤት እዚህ ላይ ምንም አታደርጊም። ቅድስት ቲክቶክ ላይ ምንም የምትሰሪው ነገር የለም፣ ጭንቅላትሽ አይጋብርም። ያ እኛ ቲክቶክ ላይ ብንመጣ ወይ ገንዘብ ለመስራት ነው። አሁን ደግሞ ገንዘብ የለም ቁጭ ብለሽ እዚህ ጋራ እንትን ለማለት ነው። ማንኛልክ ግን፣ አንተ እዚህ ጋራ የሆነ ቀለበት ምናምን ምንድን ይሰጠኝ ቶ ምንድን በኢየሱስ ስም ማን ግን እንደዚህ የምትለኝ እንደዚህ የምትለኝ ሰውዬ ቀለበት ነው ልታረግልኝ? ቀለበት ልታረግልኝ ነው እያደረጋችሁ ልኝ። ሳምቡሳ ግን አላማራችሁም? የት ነው የሚሸጠው? እዚህ ሀገር ግን አእምሮ ና አደንቅሻለሁ። ምን ያደርጋል ማድነቅ? ተደናንቀን ተደናንቀን ተደናንቀን ዳሚ የሆነ ነው። ምንም እኮ የተፈጠረ ነገር የለም። ምን ሰርጅ ነው የምታደንቀኝ?

ነግራቸዋለን ነገር ከዛ ሞዴል ናት ተብሎ ነግራቸዋለን ድሮ ድሮ ከዛ ሄድኩኝ ማለት ነው። ሲሄድ እንዲያውም ማን ነበር አጠገቤ የሆነ ብቻ ቤተሰብ ነገር ነበር። ሰሞኑን እንደማምሮብሻ እኔ ኮሌ እንዳማረብኝ እኮ ነኝ። አታቁም እንደ መ- ዘንድሮ ጉድ ነው ያነሱትና ጉግል ላይ ያደርጉታል። አይስዌር እንዳትዋሹ። በተለይ እኔ ቅድም የሆነ ነገር አይቼ እንዴት እንዳፈርኩኝ ማለት ነው። ይኸውላችሁ ጋይስ ያነሱትና፣ ሳችሁትን የላችሁ ከፈለጋችሁ ይህንን አንሱና ስንት ብር እንደተገዛ ይህንን፣ ቱታ ቱታ አለኝ ሙሉ ቱታው ማለት ነው አለኝ። እና ጋይስ አንሱትና ይኸውላችሁ፣ ውሸት እንዳታወሩ፣ እሺ እንዳታወሩ። አይስዌር በጣም ነው የሚያሳፍረው። እኔ ልብሴ እስከነዋጋው አራት መቶ ሰማንያ ምናምን ኤሮ አላወጡም። በኢየሱስ የራሳችሁ ጉዳይ። እኔ ግን ውሸት ሀብታሞች ምልክት ስለሆነ መነፀሩ ነው እኔን ካዩ ሰዎች ስለሚበርዱ ማለት ነው ገባችሁ። ጠናደው ተመሳጭተው ነበራሉ የሆኑ ሰውዬ እና ሰላቸው እሳቸው ቦታ ያለመስሏቸዋል እና ችግር እኮ ነው። እኛ ይሄ የትላንትናው እሳት እንደሚነሳ ቀደም ብል የአየር ጸባይ ኢንፎርሜሽን የኢትዮጵያ የአየር ጸባይ ተ ተመራማሪ መርማሪ ነግሮን ነበረ። ዛሬ ማታ ችግር እንደሚፈጠር ብሎ፣ እኛ ደግሞ አይ ሰሞኑን ተሻሽለዋል፣ እሳቸው ተሻሽለዋል፣ እንደ ልብ ገዝተዋል፣ ተመክረዋል፣ በአባታችን የሆኒ ማኛ ስለተመከሩ ከዚህ በኋላ ልብ ገዝተዋል፣ ቆርጦላቸዋል እያለን ስራችንን ቀጠልን። ትላንትና ስራችንን ስንቀጥል እኛ ምን ሜትሮሎጂ አለም የአየር ፀባይ ተመራማሪ ሜትሮሎጂማ ሲበዛባችሁ ነው።

በጣም እኮ ነው የሚገርም። አይን ይውጣና ምን እየተሩ ነው የምወጣው? አይን ይውጣ አለውልሽ። የታባሽ ሚዲያ እንዴት እንደሚከፈት እኮ ያሳየን እኮ እኔ ጅጂ ዮኒ ማኛንን እኮ አንተ ደንቆሮ ደንቆሮ እንዲ ከባድ እኮ ልደቱ ጀዋር ወንፊ ጅጂ ዮኒ ማኛ ነው የምትለው ደንቆሮ ምን አሁንማ ምን አለ ዱቄቱን ያንን ያንን ታግበሰብስ እና ከዛም በላ ኮምፕሌን ስታደርግ ነው የምትሉ። እናትሚን ፈታ በሉ ትዳራችሁን እንትን በሉ አይደለም፣ ትዳራችሁን ተበቀረ እኔ ባልመጣ ኖሮ ነፍሱ አልፎ ነበረ። ጎረቤት እና እግዚአብሔር ይመስገን እያጣጣለች ሚደረስ በጣም ነው ያዘንጉት። ምክንያቱም ልፋትና ይኸውላ እንት ጭጭት ያለሽ በተለይ ባዶ ቤት። በህይወቴ አንድ ነገር ልንገርሽ እንዳንድ ወሮሞም እንደ ተቃራኒ ኃይልም በህይወትሽ የቻልሽውን አድርገሻል እና ያደጉ ልጆች አሉ

በውስጥ በስ ደዊ በስ የምናውረው ነገር አለ። ጎሽ ልጆች ወዳችኋለሁ። ተባረ ተባረክ